ርዕስ የእግዚአብሔር ፊት ደራሲ ጳውሎስ ፈቃዱ ተራኪ ዮሴፍ ወልደማርያም የኢትዮጵያን ታሪክ ከሃይማኖት ለጥሎ ማየት ያስቸግራል ስለዚህ አዳዲስ ነገሥታት ወደ ዙፋን በወጡ ቁጥር የሃይማኖት ሙግትና ዳኝነት የመጀመሪያው ተግባራቸው ይሆናል ከነዚህ የኢትዮጵያ ነገሥታት መካከል የጎንደሩ አጼ ፋሲል አንደኛው ነበሩ። አጼ ፋሲል ወደ ዙፋን የመጡት አባታቸው አጼ ሱስኒዮስ የካቶሊክ እምነት ተከታይ መሆናቸው ባስነሳው የሃይማኖት ጦርነት ምክንያት ነው። አጼ ፋሲል እንደነገሱ የካቶሊክና የኦርቶዶክስ ሃይማኖት መሪዎች የየራሳቸው ሊቃውንት ተሰብስበው ለክርክር ጎንደር ከተማ ላይ ጉባኤ ተደረገ። የተለያዩ ጥያቄዎች እየተነሱ ክርክር ተካሄደ። የካቶሊኩ ተወካይ የእግዚአብሔር ፊት ወዴት ነው የሚል ጥያቄ አቀረበ። የኦርቶዶክሱ ተወካይ እጨጌ በትረ ጊዮርጊስ በጉባኤው መብራት አስበርተው የዚህ መብራት ፊት ወዴት ነው በማለት መልሰው ጠየቁ። ስለዚህ መልስ ሲታጣ እጨጌ የዚህ መብራት ፊት በዚህ ገጽ ነው እንደማይባል የእግዚአብሔርን ፊት በአራት ማዕዘን በማለት አብራሩ። ከዚያም ድገት ፊታቸውን አዞሩና የካቶሊኩን መሪ በጥፊ መቱት። የተለመደ ኦርቶዶክሳዊ አካሄድ። ጥፊው ከወንጌሉ አካሄድ ጋር ሙሉ በሙሉ እንደሚጋጭ ታሪክ ጻፊው ተክለ ጻድቅ መኩሪያም ይመሰክራሉ። ስለዚህ እግዚአብሔር ፊት የተሰጠው መልስ ግን አስደስቶኛል። እስቲ ስለ እግዚአብሔር ፊት እንነጋገር እግዚአብሔር ፊቱን ያብራለህ፣ ይራራለህ፣ እግዚአብሔር ፊቱን ወደ አንተ ያንሣ፣ ሰላም ምስጥ ይለናል። ዘሁልቆ ምዕራፍ 6 ከቁጥር 25 እስከ 26። ይህ የእስራኤል ሕዝብ እንዲባረኩበት ለአሮንና ለልጆቹ በሙሴ በኩል ከእግዚአብሔር የተላለፈ ጥልቅ ሚስጥር ያለው የበረከት ትእዛዝ ነው። ስለ እግዚአብሔር ፊት ለመረዳት ስለ ፊት የተነገሩትም ጥቂት ገለጻዎች ከመጽሐፍ ቅዱስ መመልከት ያስፈልገናል። ስለዚህ የሰውን ፊት ስለማየት የተጻፉ አንዳንድ ክፍሎችን ለአብነት እንመልከት። የእስራኤል የመጀመሪያ ንጉሥ የነበረው ሳኦል ሲሞት ዳዊት በይሁዳ ላይ ነገሠ። በበላው እስራኤል ላይ የነግስ ዘንድ ሕጋዊ ወራሽነቱን ተቀባይነት እንዲያገኝ በልቡ አስብና ይናፍቅ ነበር። ስለዚህ ጠቅላላው የእስራኤል ሕዝብ የዳዊትን ንግስና እንዲቀበሉ የሳኦል ጦር አለቃ አቤኔር ለድርድር እንደሚመጣ ሲነግረው ዳዊት እንደሚደሰት አያጠራጠርም። የንጉሱን ልጅ የሆነችውን ሚልኮንን መልሶ ካገባ ደግሞ ምኞቱ በቀላሉ እንደሚሳካለትና ዙፋኑም እንደሚረጋጋ ዳዊት ገብቶታል። ስለዚህ አቤኔር ፊቴን ለማየት በመጣ ጊዜ የሳኦልን ልጅ ሚልኮንን ካላመጣልኝ ፊቴን አታይም አለው። ሁለተኛ ሳሙኤል ምዕራፍ 3 ከቁጥር 13 ፊቴን አታይም ማለት ከባድ ማስፈራሪያ ነው። ስለዚህ ነገሥታት ይህንን በመጠቀም ሲያስፈራሩ ኖረዋል። የዳዊት ልጅ አቤሴሎም ወንድሙ አምኖንን ገድሎ ወደ ጌሹር ከኮበለለ በኋላ ምረት ተደርጎለት ተመለሰ። ነገር ግን ወደ ቤቱ ይሄድ እንጂ ፊቴን እንዳያይ ብሎ ዳዊት በማዘዙ አቤሴሎምም በምሕረት ቢመለስም የንጉሡን ፊት እንዲያይ አልተፈቀደለትም። ከሁለት ዓመታት ጭንቀት በኋላ አቤሴሎም የንጉሥ ፊት አለማየቱ ከሌሎቹ ቅጣቶች ሁሉ የማይቻል ስለሆነበት የንጉሥን ፊት ኃይል ኃጢአት በሆነብኝ ይግደለኝ እስከ ማለት ደረሰ። አቤሴሎምም በኢየሩሳሌም የአባቱን ፊት ሳይ ለሁለት ዓመት መቀመጡ በጣም ስላስመረረው ለምን ከጌሹር መጣው በማለት አጠንክሮ ይጠይቅ ነበረ። ጌሹር በኃጢአቱ ጊዜ የተሸሸገባትና ምሕረት እስኪያገኝ የተደበቀባት ስፍራ ነበረ። እኛም የሰማዩ አባታችንን ፊት የማናይ ከሆንን፣ የአባቴን ፊት የማላይ ከሆንን ለምን ብለን እራሳችንን መጠየቅ አለብን። ሁልጊዜ ጊዜ ፊቱን ፈልጉ። መዝሙረ ዳዊት ምዕራፍ 105 ከቁጥር 4 የተባለው ለዚህ ይሁን መጽሐፍ አስቴርን ደግሞ ስናይ ሐማ በንጉሥ አርጤክስስ ፊት በታላቅ ክብርና ሞገስ ሲያገለግል የቆየ ባለሟል ነው። የተለያዩ ሕጎች እንዲወጡ ለማስደረግ ንጉሡን ለማሳመን የሚያስችል በስማሚነት ተነበረው። በዚህ መልኩ በትጋት ቢያገለግልም በአንድ ስህተት ምክንያት የንጉሥን ፊት እንዳይ የሐማ ፊት ሸፈኑት እና ሰቅለው ገደሉት። መጽሐፍ አስቴር ምዕራፍ 7 ከቁጥር 8። የንጉሥ ፊትን ማየት በንጉሥ ፊት ሞገስ ላገኙ ሰዎች ብቻ የተፈቀደ ነው። ከላይ ባጭሩ እንደተመለከትነው የንጉሥንም ፊት የአባትንም ፊት ማየት ሞገስና በረከት የማግኘት ትርጉም ሲኖረው፣ የንጉስን ፊት አለማየት ደግሞ ቅጣት፣ እርግማንና ሞገስ ማጣት ምልክት ነው። ለኛ እግዚአብሔር ፈራጃችን፣ እግዚአብሔር ሕግ ሰጪያችን፣ እግዚአብሔር ንጉሳችን ነውና ፊቱን ለማየት የምንጓጓለት ምድራዊ ንጉሥ አይኖረን ይሆናል። ሆኖም የምድር ነገሥታት ፊት ማየት ይህን ካስመሰለ የያው እግዚአብሔርን ፊት ማየት ምን ሊሆን እንደሚችል መረዳት አያዳግተንም። እግዚአብሔር ፊቱን ያብራላችሁ የሚለው ቀላል በረከት አይደለም። ምክንያቱም እግዚአብሔር ፊቱን ሲያበራ ሰላምና ደህንነት ይሆናል፣ ፊቱን ሲሰውር ግን አደጋ ነው። ፊትህን ስትሰውር ይደነግጣሉ ነፍሳቸው ትወጣለች፣ ይሞታሉ፣ ወደ አፈራቸውም ይመለሳሉ፣ ይለናል። እግዚአብሔር ፊቱን ሲሰውር በድንጋጤ ሞት ይሆናል። መዝሙር 104 ከቁጥር 29። ሐዋርያው ጳውሎስ የኤፌሶን ቤተ ክርስቲያን መሪዎችን አስጠራቸውና ምክር አዘል የስንብት ንግግር አደረገላቸው። የሐዋርያት ሥራ ምዕራፍ 20 ከቁጥር 17 እስከ 38 የራሱንም ዓላማ ካስረዳቸው በኋላ ለመንጋው እንዲጠነቀቁ መመሪያዎችን ሰጣቸው። ከዚህ በኋላ ፊቱን እንደማያዩት ሲነግራቸው ግን ተደናገጡ። ስለዚህ አንገቱን አቅፈው የሳሙት ማልቀስ ጀመሩ። ከእንግዲህ ወዲህ ፊቴን አታዩ የሚለው ንግግሩን መቋቋም አልቻሉም። ጳውሎስ እዚህ ቦታ ፊቴን አታዩም ሲል እኔን አታዩኝም ማለቱ እንደሆነ ይታወቃል። የእግዚአብሔር ፊት ሲባል ያው የእግዚአብሔርን ማለት እንጂ መንፈስ የሆነውን አምላክ ፊት ኑሮት አይደለም። የሐዋርያው ጳውሎስን ፊት አለማየት እንዲህ የሚያሳዝን የሚያስለቅስ ከሆነ የእግዚአብሔርን ፊት አለማየት እንዴት ልብ ሰብር ይሆን? ስለዚህ በመጀመሪያ ይህንን ክብር የሚከለክለን ምን እንደሆነ ለማየት እንሞክር። የእግዚአብሔርን ፊት እንዳናይ የሚከለክለን ዋነኛ ነገር በኃጢአት መኖር፣ ይህንንም ተገንዝቦ በንስሐ ፊቱ አለመውደቅ ነው። እስራኤላውያን እግዚአብሔርን ሲበድሉ ጌታ መልእክተኞቹን ነቢያትን በማለዳ እየላከ ሲገሥጻቸው መቅደሱ በመካከላቸው ስላለ ምንም ክፉ ነገር አይደርስብንም በማለት ነቢያትን ሲያሳድዱና ይገድሉ ነበር። እግዚአብሔር መቅደስ በመካከላቸው መኖሩን እግዚአብሔር በመካከሉቸው መገኘቱ ጋር በማያያዝ ንስሐ ላለመግባት ምክንያት ሆኗቸዋል። ስለዚህ እግዚአብሔር እነዚህን እልከኛና እንቢተኛ ሰዎች ለመከራ አሳልፎ ሊሰጣቸው ወስኖ ፊቱን ከነርሱ መለሰ። ስለዚህ በደላቸውን እስኪያውቁ ድረስ ፊቱንም እስኪሹ ድረስ ሄጄ ወደ ስፍራው እመለሳለሁ፣ በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ ብሎ የተናገረው ሆሴ ምዕራፍ 5 ከቁጥር 15 ላይ እናገኛለን። ከዚያም እስራኤላውያን ጣዖትን ማምለክ ለማስጣድ ስለፈለገም ጣዖት አምራች ወደ ሆነችው ባቢሎን አስማረካቸው። ጣዖት በሞላበት ምድር ለሰባ አመት ተገዝተው ወደ መልካሚቱ ምድር ሲመለሱ ግን ጣዖት ማምለክን እርግፍ አድርገው በመተዋቸው በዚህ ኃጢያት ዳግመኛ በአንድም ስፍራ አልተወቀሱ። እግዚአብሔር በበደለኛ ላይ ፊቱን ያከብዳል፣ ደግሞም በማይታዘዙና ደን በእኛ ያደረጋቸውን ኃጢአት ለመተው በማይፈልጉ ቅዱሳን ሁሉ ላይ የሚፈጸም መቅሰፍት ነው። ስለዚህ እኛ ማድረግ ያለብን ፊቱን ሁልጊዜ መፈለግ ነው። ይህ ደግሞ ያጸናናል። አንድ ነገር ለማግኘት አስቀድሞ መፈለግ፣ ልብን ማዘጋጀት የእኛ ድርሻ ሲሆን፣ ምንም ያህል ዝግጁ መሆናችንን፣ የምንፈልገውን ነገር መሥዋዕትነት ለመክፈል መወሰናችንን ማረጋገጡ ደግሞ የጌታ ድርሻ ነው። ሕይወት በብዙ ምርጫና ፍላጎት የተሞላች ብትሆንም ሁሉንም በእኩል ደረጃ እንደማንፈልግና ለተወሰኑት ነገሮች ትኩረት የምንሰጥ ሁሉ የእግዚአብሔርን ፊት ለመፈለግ ከሁሉ ማስቀደም አለብን። መጽሐፍ ቅዱሳችን ስለ መጨረሻው ዘመን ሲናገር ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ስሙንም በግንባራቸው ላይ ይሆናል ይለናል። ዮሐንስ ራእይ ምዕራፍ 22 ቁጥር 3። ስለዚህ የእግዚአብሔርን ፊት ማየት ለእኛ ለመጨረሻው ዘመን ከተጠበቁልን ታላላቅ በረከቶች አንዱ ነው። የእግዚአብሔርን ፊት እናያለን። አሜን። ይህንን የመጨረሻ ዘመን በረከት ሊመጣ ያለው የዓለም ኃይል አስቀድሞ አሁን መቅመስ እንደሚችሉ ደግሞ መጽሐፍ ይነግረናል። ዕብራውያን ምዕራፍ 6 ከቁጥር 5 የወደፊቱን ኃይልና ስጦታ ዛሬ መቅመስ ከምንችልባቸው መንገዶች አንዱና ዋነኛው ደግሞ ጸሎት ነው። ነገ በሙላት የምናየው የእግዚአብሔርን ፊት ዛሬ በጸሎት ማየት፣ በረከት ማግኘት እንችላለን። ስለዚህ ከሁሉ በፊት በማለዳ ነቅተን ያለመታከት ዘወትር ፊቱ መፈለግ መቻል አለብን። ነገር ግን የእግዚአብሔር ፊት ማየት ትርጉም ስላልገባን ወይም ቅድሚያ የምንሰጣቸው ሌሎች አንገብጋቢ ጉዳዮች ስላሉብን ማለዳ የጌታን ፊት ስንፈልግ የዕለት ቲሳያችንን ስናሳድድ እንውላለን። የጌታን ፊት በጸሎ ሳንፈልግና ሳናይ ቀኑን ፊት ልናይ እንወጣለን። ጌታ ፊቱን ሊያብራለን ተዘጋጅቶ ሳለ ሌላ ፍለጋ አስቀድመን በመሰማራታችን ሽንፈትና ስብራት የብዙዎቻችን ገጠመኝ የሆነ ተቸግረናል። አንድ ጊዜ ሳምሶን ወደ ጋዛ ከተማ ገብቶ ሳለ የእርሱም የሆነ እግዚአብሔር ጠላት የሆኑት ፍልስጤማውያን በከተማይቱ በር አሸምቀው ሊገሉ ተማከሩ። ሳምሶን ግን እንቅልፋም አልነበረምና በሌሊት ግማሽ ነቅቶ በመውጣቱ የጠላትን ሐሳብ ለማፍረስ አልተቸገረም። መጽሐፈ መሳፍንት ምዕራፍ 16 ከቁጥር 1 እስከ 3 ስለዚህ በማለዳ እንንቃና ለቀኑ የተጠመደልን ወጥመድ የጌታን ፊት በመፈለግ እናፍርስ። ክርስቲያን በመሰረቱ ራሱን መመርመር መፈተን ያለበት እንቅልፍ ሲበዛበት ሲሆን፣ እኛ የምንጨነቀው ግን እንቅልፍ ስናጣ ነው። ሆኖም እንደ ሳምሶን በሌሊት በመነሳት የጠላትን መንጋ መበተን ሁላችንንም ያዋጣናል። በማለዳ አብስቶ ይተጋ የነበረ አንድ ወንድም ከዕለታት በአንዱ አጣዳፊ ጉዳይ ስለነበረበት ሳይንበረከክና የጌታን ፊት ሳይፈልግ ወደ ጉዳዩ ይሄዳል። በሄደበት ስፍራ ሁሉ የሚያጋጥመው ነገር የሚያሳዝን ሲሆንበት፣ ግራ በመጋባት ይህ ሁሉ ለምን ደረሰብኝ ብሎ ጌታን ጠየቀ። ጌታም ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለውም ብሎ በመክብብ ምዕራፍ 10 ከቁጥር 11 እንደመለሰለት የተናገረው ትውስ ይለኛል። የጠላትን ሐሳብ ከእርሱ ቀድመን ካላፈረስን በቀር የኋለኛው ውጊያችን አሰልችና አድካሚ ምናልባትም ውጤት አልባ ሊሆንብን ይችላል። የክርስቶስ ኢየሱስ መወለድ በሌሊት መንጎቻቸውን ይጠብቁ ለነበሩ እረኞች በመጀመሪያ የተነገረው ሰው ሁሉ ባንቀላፋበት ሰዓት እነርሱ በንቃት መንጎቻቸውን ይጠብቁ ስለነበረ ነው። ቀንሳለ እንኳን መንቃት ላቃታቸውና ለሚያንቀላፉ የእግዚአብሔር ቤት እረኞች ይህ ትምህርት የሚሰጥ ይመስለኛል። እረኞችም የምሥራቹን እንደሰሙ ወዲያውኑ የተነገራቸውን ለማየት ሄደዋል። በሄዱ ጊዜ ግን መንጎቻቸውን ይዘው መሄዳቸው አለመጠቀሱ አውሬና ወንበዴ በሚበዛበት ጨለማው በከበደበት ሌሊት እንኳን መንጎቻቸው ላይ ጥቃት እንደማይደርስ ምን ያህል ልብ በሙሉ እንደነበሩ ያስረዳናል። መታመናቸው በስጋ ጥበባቸው ላይ ብቻ አልነበረም። በሌሊት መንቃትና የእግዚአብሔርን ፊት መፈለግ ማንም ያልሰማውን የምሥራች በቅድሚያ ለመስማት ካስቻለ እና በእግዚአብሔር ላይ ያለን መታመን ካሳደገን፣ ከዚህ በኋላ ፊቱን የማንፈልግበት ምንም ምክንያት ይኖረናል? እንግዲህ ምድራችን አሁን ካለችበት የክፉ መከራ ሳያጋጥመንና ሕይወታችንን ከዚህ የባሰ ሳይበዘበዝ ወደ እግዚአብሔር ፊት በጸሎት መመለስ አለብን። የቀኑን ፊት ሳናይ፣ የአለቆቻችንን ፊት ሳናይ የወዳጆቻችንን ፊት ሳናይ የአምላካችንን ፊት እንፈልግ። እኛ የእርሱን ፊት ለማየት ከምንፈልገው ይበልጥ የሰማዩ አባታችን እንድንቀርበውና ሕይወታችንን በፊቱ ብርሃን እንዲሞላ ይናፍቃልና አናፍርም። ይህ የተባረከ ልምምድ በሕይወት ዘመናችን ሁሉ ቸን እንዳንል እንጠንቀቅ። እግዚአብሔር ፊቱን ያብራልን፣ ይራራልንም። እግዚአብሔር ፊቱን ወደ እኛ ያንሣ፣ ሰላምንም ይስጠን። አሜን። የተወደዳችሁ ቻናል ቤተሰቦች ይህንን አስተማሪና አዝናኝ ትረካ ለብዙዎች እንዲደርስ ላይክ፣ ሼር ያደረጋችሁ አዲስ ደግሞ የሆናችሁ ለዚህ ቻናል ቤተሰብ እንድትሆኑ በቀጣይ ጊዜ የምንለቃቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ እንድታደረጉ አበረታታችኋለሁ። አመሰግናለሁ።